ዋነኛው ምክንያቱ እናንተን ለማመስገን ነው። በአራተኛ በአምስት ቀን ውስጥ 6500 እና ከዛ በላይ ሰብስክራይበር ነው የደረስኩትና፣ እግዚአብሔር ያክብርልኝ። ይሄ ሆኖ በእናንተ ነው፣ እንዳከበራችሁ፣ እንደወደዳችሁ እግዚአብሔር ያክብርልን። እንወዳችኋለን። በዚህ አጋጣሚ ደግሞ ኪራ የራሱን የዩቲዩብ አካውንት ከፍቷል። ኪራ ቲዩብ የሚባል ሊንኩን ከአካውንት ሥር አስቀምጥላችኋለሁ። እየገባችሁ እሱንም ላይክ፣ ሼር፣ ሰብስክራይብ አድርጉት። እኔና እኔን ካበረታታችሁን በላይ እንደምታበረታታችሁ ደግሞ እርግጠኛ ነኝ። ሁለታችንም አዳዲስ ነገር ይዘን በቅርቡ ከች እንዳለን። ይመቻችሁ። እንወዳችኋለን። እናከብራችኋለን።